ችን ያጣ ጂጂ እንደዚህ እያልሽ ደግሞ እያሮረጡ ሱሪያችንን እንዳያወልቁት የነሱን ላምጡ እያልሸራ ምንም ማናቆች እያረረጡ ሱሪያችንን እንዳያወልቁት። ጂጂ አበላልሽ ደስ ይል ሙዙ የመጡ ሰማንያ ይላሉ በየቀኑ እንደ ድሮ በየሳምንት ነበር። አሁን የሚያከፋፍሉ በየሶስት ቀኑ። ዛሬም በዛ ማርቆስ ጃፒ ቢኒያም ምናምን ምናምን እያሉ ማለት ነው። በጣም በዛ። አይ ግን የምር አያበሳጩም? እንዴት ፎቶ ተነስቶ ይላካል? እንዴት ቪዲዮ ይላካል? ለማያውቁት ሰው ላላዩት ሰው እንዴት እንደዚህ ይደረጋል? እነሱ ራ እናንተን አንደኛ የምታስልከው እንደዚህ የሚሉት ናቸው። ከባዶች እጅ ለማታቀው ሰው ማለት ብዙ ግን አበላልሽ ደስ ሲል ጅጅ

እንዴት ናችሁ? ያለሽ ስሜት ላይ ሲሆን እኮ ፎቶ ማንሳት ይረሳል፣ ሰልፊ ል ይረሳል። ይሄ የማይሆን ነገር ነው። እራሳቸው ነው ሴቶች አለሽ አሁን ይሄ ነገር ትንሽ ነው እኮ ሁልጊዜ። እኛ ዊሜን አፈጣጠራችን ይለያያል። የፈለገ እንኳን እኔ እንደዚህ ነኝ ምናምን የምትለዋችግ ስሜቱ ስትገባ ፍቅር ሲይዛት የሆነ ነገር ሲሰማ ትረሳለች ሁሉን ነገር ነገርኩ። በሳይንሱ እኮ እኛ ሰባ ፐርሰንትን ማ እና ለዛ እኮ ነው ሴት ልጅ አሁን ብዙዎቹ አሁን መምረጥ ሲኖርባቸው ገንዘብ ወደዛ ወደዛ የሚሉት ሳይሆን ለኪ ነው ደህና ሰው መምረጥ ነው ያለባቸው። ዳስ ስትኝ እኮ አሁን ሰው ምርጫውን አሳስቶት ነው እንጂ በትክክለኛው ደህና ሰው መምረጥ ነው ያለባቸው። ለምን ሴቶችን ይህን ታስተምራቸው አችም ስንታነትአችማ ለክዳሱ ላይ እ የማይሆን ነገር ስለሆነ እኮ ነው ይሄ ነገር እኮ ይደጋገማል። እዚህ ጋር እየተነገረ ይደገማል፣ ሌላም ይደገማል። እና ይሄ ችግር ምን መሰረች? ሴቶች ማለት ነው እንክብካቤ የሚያስፈልጋችሁ ከደህና ሰው ነው እንጂ የማይሆን እጅ ላይ ስትወድቁ ሰለባን የምትሆኑት ሁል ጊዜ ብል፣ ጠንካራ ነኝ የምትለዋ ሴት የሆነ ጊዜ ብሬክ ስታደረግ ታያታለች። ለዛ እኮ ነው ስላይክ ደህና ሰው መምረጥ ምረጡ ሲባል ብር ያለው ምናምን እንደዚህ ያለው ሳይሆን መልክ ያለው ሳይሆን ደህና ሰው በቃላለን። ጥሩ እንትን ያለው ቢሆን ራሱ ቪዲዮ እሱ ሳይከፍት ይሆናል ወይ ነው የምልህ። ይኸውልሽ ብዙዎቹ ያሉበት ሲችዌሽን አይደለም። ቪዲዮ ሌላ ነገር ያስገዳል። እኛ ኮ መቼ ከልክለን እኮ አናውቅም። የእኛ ኮ አደባባይ ነው። ማንም አሁን እናንተ ብታወጡት ሴቶች እንደሚሳቀቁት እኮ ወንዶች አይሳቀቁም። የትኛውን ወንድ ተያዘብኝ ብሎ ሲሳቀቅ አይተሻል? እንደው ስታሳይ እንደውም ሌሎቹ እንደውም ኦማይ ጋድ ያደለኪ ነው አይቻለው ትልቅ ነው ያለ ምናምን ለእኔ ምናምን ብሎም ቀጅም ይሉ እና አፈጣጠራችንን አክሰፕት ማድረግ አለብን። እናንተ ስሜታችሁን ልርል መጠበቅ አለባችሁ፣ ለማን እራሳችሁን አሳልፋችሁ እንደምሰሩ፣ ይሄ ዋና ነገር ነው። ግን እዝናረበት አንድ ሴት ሶስት አራት ሰው ምናምን አወጣች ማለት ጀግንነት አይደለም። የምታወቃቸው ለምን ፓርቶች አለ አሁን ለምሳሌ ስለም ቀሙና ምሳ ዝርክርክነቱ መቅረጽ በቃ አክሽን ፖዚሽን ምናምን ነገር አንድ ነገር ማስተዋል አለብሽ። አሁን እነህ ምንድነው ስሙ ፎቶ ምናምን የያዙ ሰዎች ብ ሌላ ጥሩ ጎን እኮ አላቸው። ገንዘብ ልከዋል ምናምን አድርገዋል። ሴቶቹ ደግሞ በቃ ላለ ይሄ ሰው እንደዚህ ስላደረገልኝ የለኝ ሆነ በቃ ግዳጅ ያለባቸው ይመስላቸዋል። ማድረግ የሆነ ግን ምን ያለ ምስለ ከነ ፊታቸው ማንሳት ይችላሉ። ሴቶቹ እቃቸውን ብቻ ሳይሆን ከነ ፊታቸው። ምክንያቱም ሲሪየስ ናት። ጆክ ፈርስት ኦፍ ሀያ አምስት ዶላር ልኮ የትኛው ነው እርዳታ? ቶኒ ፋይቭ ዶላር ሲጀመር ሴቷ ባልሽ የሚሆን ቦይፍሬንድሽ እንዳታሚ በቃ ጨርሰናል። ማመን የሚባል ነገር የለም፣ ከዚህ በኋላ ቀጥሎ ደግሞ የወንዱ ስታነሽ ከነ ፊቱ ከነ ፊቱ። ምክንያቱም አንደኛ ባለትዳር ሊሆን ይችላል፣ ሁለተኛ ሶስተኛ ሚስቱ ልትሆኚ ይቻላልሽ፣ አምስተኛው ሚስቱ። ወንድ ልጅ አይታመንም። አምነሽ እግርሽን የበረገሽ ግን እዛ ጋር ተበላሽ። ለአምስት ዶላር ወይ ለአምስት ዶላር ብለሽ ህይወትሽን አይለውጠውም። ቆንጆ ሴት ነሽ። ስለዚህ አትገልበጡ ነው የምንለው። ስለዚህ ወንዶችን ከነፊታቸው ህሊናቸው የሚወቅሳችሁ ከሆነ አታርጉት። የሚሰጣችሁ ነገር ከሆነ እራሳችሁ ከና ማንነታችሁ ጋር የማይሄድ ከሆነ ማንም ያስገዳችሁ የለም። ጋይዝ ከምሬ ነው። እንደዚህ አይነት ፎቶ ምናምን ማየት የምትፈልጉ ከሆነ ኬንያ ቤት ግቡ። ሶሻል ሚዲያ ላይ በአንድ ሺ ኮይን የፈለጋችሁትን ያሳያችኋል። በአደባባይ ኮ ነው የሚሉት እነኚህ ሰዎች ውር ሆነው አንድ ሺ ኮይን ወደ ዋንት ምናምን እያሉ እንትን የሚያደርጉ ምስኪኖችን አታካት አድርጓቸው። ምስኪኖቹን ተዋቸው። ጀስት ሊቭ ደ መል ነው። አረብ ሀገር የአኗኗር ዘይቤው ካልተቀየረ ይሄ ነገር መቼ የማይቆም እንዴት የአኗኗር ዘይቤያቸው መቆ መቀየር አለበት። በጣም ብዙዎቹ በጋራ ነው የሚኖሩት በጋራ ስለሽ በሌላ አሁን ማንኛውም ሀገር እንኳ እንደዛ አይኖርም። የሚኖሩበት አኗኗር ያላቸው የወረቀት ሲችዌሽን እና በጣም ለኪ ነው። ለእንደዚህ አይነት ጉዳት፣ ጥቃት ላይ ያረጋቸዋል። ይሄ ሰውዬ ጣምታለኝ አስራ አምስት የሚያጫወተው እኮ ሳያውቁ ቀርተው አይደለም እኮ ልቦናቸው ሳይነግራቸው ቀርቶ እኮ አይደለም። ጥርጣሬ ሳይኖራቸው ቀርቶ አይደለም፣ ግን ፈልገው ነው የሚገቡት። ነው ፈልገው አይደለም። በቃ ልህር አማራጭ የለሽም። የምን አማራጭ የለም። አለማረግ እምቢ ማለት እምቢ ማለት ኖ አረማ ሌለሽ አንድ ቤት ውስጥ የምትኖሪ ከሆነ ል ለሶስት ለአራት ይኖራል። ወንዶች እኮ መተው እኮ እዛ ሴቶች እኮ እስኪወጡላቸው ምናም ፕራይቬሲ አይደለም እዚህ ጋር ለኪ ነው። አንድ ቤት ውስጥ ነው የሚተኙት። ይተዋወቃሉ በቃ ለኪ ነው። አንዱ እዛ ለኪ ነው። አሁን አንድ ሴት ማለት ነው ለአስጠጋሽ ቢላት አንድ ወንድ እንቢ አትለውም። ለምን ሜጃ የላቸውም። ለምን ቢካ ሄደው ለብቻቸው መከራየት አይችሉም። ቤት ኪራይ ውድ ነው ለእነሱ። በቀደም እንደ ፌቨር አያትም። ይህን አድርጎልኛል በ ይህን ተጠቅሜ ያለው ለምን ብለው አያት መሆን የለበትም። አሁን እኮ ለች ሰብኮንሽስ ነ ሳያስቡት ነው ስሜት ውስጥ የሚገቸው ነው የምትለኛለው ማስገደዷቸው ነው። ማስገደድ አይደለም። ይሆን አለ። አስብ እንግዲህ አሁን አንቺ ቤት ይኸውልህ አንድ ሰው ዝም ብለሽ የምታኖሪ ከሆነ እኔ በደምብ ስለሰማቸው ነው። ፋስት ስራ ትቼ ነው። የልደቱ ቀን ሲጣሉበት ነበረ፣ ሰምቻለሁ። ሙሉ ሰማውና ይሄ ልጅ የለመዱት ሴጣን ነው። ኢኖስ ቢሄቪየሩን ያውቁታል ምናምን ያለ ሴቶቹ እዛ ሀገር ላይ ዱባይ፣ ምናምን አረብ ሀገር ወንዶቹ ላይ የማይጨክኑት ለመመሰለች ወንዱን የእውነት እንደሚሰቀይ ያውቃሉ። ወንዱ ጥሩ ስራ እንደማያገኝ ምናምን እንደማይመቸው ልቦናቸው ያቀ ወንዱ ባለጌ እንደሆነ ልቦናቸው ያቀ ዘንደሞፈእነ ሴቶች ስሜት አላቸው። ይህን ስሜት ደግሞ አንደርስታንድ ላያደርጉ ትችላሉ። አንዳንዶቹ ብቸኝነት አለ አስበሻዋል። ከስራ ወደ ቤት ነው ከስራ ወደ ቤት ነው። ዋና መደበራቸው ሶሻል ሚዲያ ነው። ወጠው ወደዛ ወደዚህ የሚሉበት አንዳንድ ሲቹዌሽን የላቸውም፣ ነፃነት የላቸውም። ወይ ወረቀታቸው ትክክል ላይሆን ይችላል እና ለሪል ኤል ደግሞ የረፍት ጊዜያቸው አንድ ቀን ነች። አንዳንዶቹ አንዳንዶቹ በወር አንዴ ነው፣ አንዳንዱ በሳምንት አንዴ ነው። እና እንዲህ አይነት ኦፖርቹኒቲ ስትገኝ ስታገኝ ስሜት ላይ በቃ ላላ መወሰን ራሱ አትችልም። በቃ ክሴፕት ሴቷ በቃ እኔ አሁን የሆነን ነገር እኮ አያስተውሉትም። እምልሽ ይሄን ነገር እኮ ባለማስተዋል ነው ሀፕን የሚያደርገው። አንቺ ከጎረቤትሽ ጋር ሳትተያይ ወራት ያልፍሽም። ያለሽበት ቦታ አንዳንዴ አንድ ቤት ውስጥ ኖረሽ እንኳን የማትገናኝበት ጊዜ የለም። እነኚህ ሰዎች ማለት ነው ሲገናኙ ያለው ሲትዌሽን ዲፍረንት ነው። አንዳንዶቹ በስልክ ኦልሬዲ ተጀምሯል። እንደዚህ ደግሞ ጥሩ ፖዚሽን ያላቸው ሰዎች ደግሞ በስራ በምናም በምናም በጥቅማ ጥቅም ይይዟቸዋል።